ዋገፈታ ነሰባችሁ ታውቃላችሁ። ሺህ ዓመት በኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት። ግልጽ ነው የምንናገረው የሃይማኖት አባ ስለሆ ወደ ጨለማ ህይወት፣ የእሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትሎ መከራና ስቃይ በቋንቋ ማስቀመጥ የምሞከር አይደለም። ለዚህ የኔ ቤተሰብ ህያው ምስክር ነው። እሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እሬቻ ባዕድ አምልኮ ነው። እሬቻ ባዕድ አምልኮ ነው። በወደዳችኋት የአድባር ዛፍ ታፍራላችሁና ይላል ትንቢተ ኢሳይያስ ምዕራፍ አንድ በረከታቸው ይደርብንና አቡነ ተክለ ሃይማኖትና አቡነ ቀውስጦስ በዛፍ ላይ አድሮ ይመለክ የነበረውን ሰይጣን ከዛፉ ላይ እንዳስወጡና እንዳጠፉት የሚነግር ተአምር ይህ ነው አቡነ ተክለ ሃይማኖት ወደ ከተታ አውራጃ በደረሰ ጊዜ የዚያች አገር ሰዎች እንደ እንስሳ ሆነው አገኛቸው። እርሱም ምን ታመልካላችሁ አላቸው። ሰዎቹም የምናመልከው የምንሰግድለት ታላቅ ዛፍ አለን አሉት። አባታችንም በሰገዳችሁለት ጊዜ ምን ይመስላችኋል? አላቸው። እነርሱም እኔ የፈጠርኳችሁ ፈጣሪያችሁ እኔ ነኝ ብሎ ከዛፉ ላይ ቃል ይናገረናል። ስለዚህ ነገር እኛም እንሰግድለታለን የወደደውን እንሰዋለታለን አሉት። አቡነ ተክለ ሃይማኖትም እሰግድለት ዘንድ እኔንም ከእናንተ ጋር ውሰዱኝ አላቸው። እነርሱም እሺ ነገ እንወስድሃለን ብለው በነጋታው ለጣዖቶቻቸው የሚሰግድ መስሏቸው አቡነ ተክለ ሃይማኖትን ከእነርሱ ጋር ወሰዱት። ከዛፉ ዘንድ በደረሱ ጊዜ እናንተ የዚህች አገር ሰዎች ከእኔ ሥራ ልዩ የሆነ ሰው ለምን አመጣችሁብኝ? ይሄውን በመካከላችሁ የሚሄድ ተክለ ሃይማኖት ነው እያለ በዛፏ ላይ ያደረ ሰይጣን ጮኸ። አባታችንም ፊቱን ወደ ምስራቅ መልሶ ወደ ፈጣሪው ጸለየ። አቤቱ በፍጥረት ላይ ሰይጣን የሚሠራውን ተንኰል ተመልከት። ስነ ፍጥረትህን ያጠፋ ዘንድ ይህን ጠላት እንዲሰለጥን አትተወው። ይህን ትዕቢተኛ ሰይጣን በእኔ እጅ በሕዝቡ ፊት ታዋርደው ዘንድ አቤቱ እለምናሃለሁ እያለ ጸለየ። ጸሎቱንም ከጨረሰ በኋላ ሰይጣን አድሮባት በሰዎች ዘንድ ትመለክ ወደ ነበረችው ዛፍ ተመልሶ፣ ሰይጣን በአንቺ አድሮ እየተናገረ ህዝቡን የሚያስትብሽ ህዝቡን የሚያስትብሽ አንቺ ዛፍ እኔ በምሰግድለት በኢየሱስ ክርስቶስ ስም አዝሻለሁ፣ ሰዎቹ ሁሉ የፈጣሪን ኃይል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ነይ አላት። በውስጧ አድሮ የነበረውንም ሰይጣን አንተ ቀድሞ እንዳሳትካቸው ዛሬም ጉስቁልናህን ያዩ ዘንድ የዚህችን አገር ሰዎች እኔ ቀድሞ በሐሰት አስቻችኋለሁና፣ እንግዲህስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣንም እነዚህን ሦስቱን ስም መጥራት አይቻለኝም አለ። ተክለ ሃይማኖትም የሦስቱን ስም መጥራት የማይቻልህ ከሆነ እናንተንም እኔንም ለፈጠረ ለሰማይና ለምድር ፈጣሪ ስገዱ፣ ተገዙ በላቸው አለው። ሰይጣኑም በዚያ እርሱን ሊያመልኩት ለተሰበሰቡት ሰዎች ቀድሞ እኔን በመሰላችሁን ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህስ ሀገራችሁን ትቼላችሁ ሄድኩ። ሰማይንና ምድርን እኔንና እናንተን ለፈጠረ ስገዱ፣ ተገዙ። የእኔን ሥራ የሚሠራ ግን ከእኔ ጋር በገሃነም ይኖራል ብሎ ወጥቶ ወደ ምድረ በዳ ሄደ። ሰዎቹም እንደ አንድ ልብ ሆነው በተክለ ሃይማኖት አምላክ አምነናል አሉ። እርሱም በሦስቱ ስም አጠመቃቸው ይላል። የመረጃ ምንጭ ገድለ አቡነ ተክለ ሃይማኖት የደብረ ሊባኖስ እትም ገጽ 110 የትንሣኤ እትም ገጽ 84 የተስፋ ገብረ ሥላሴ እትም ገጽ 86 እሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች፣ ዋናው ነገር እኛ ይህን መግለጫ ያወጣንበት ምንድን ነው፣ በዛ በእሬቻ ቦታ የሚዘምሩ አሉ። ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች እነኚህ ድርጊቶች ከእሬቻ በዓል አከባበር ጋር አይገናኝም ነው እሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። ፕሮቴስታንቶችና ሌሎች ደግሞ ይህንን መዝሙር፣ የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያደረጉ ችግር ሊፈጠር ስለሚችል የእሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትሎ መከራና ስቃይ በቋንቋ ማስቀመጥ የምሞከር አይደለም። ለዚህ የኔ ቤተሰብ ህያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም ሰይጣን እያፏጭ መጥቶ እናቴን ስደፋት እኔ በጆሮዬ ሰምቻለሁ በአይኔም በዐይኔም አይቻለሁ እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሠራው በኅብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምቧጋሮ በማስነሳት ነው። ስለ ሆነም በኅብረተሰቡ መካከል ልባዊ መያያዝ አልነበረም። ይህን ሁሉ እያየሁ አድጌ አሁን የእሬቻ በዓል የሰላም በዓል ተብሎ ለሕዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። በዛን ጊዜ በኅብረተሰባችን መካከል በእሬቻ አከባበር ልክትን የሚያስተላልፈው ቃልቻ ሁሉን ያውቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው። ስለሆነም በአካባቢው ለሚወለዱት ሕፃናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ። ስም ካወጣላቸው በኋላ የወደፊት ዕድላቸው ምን እንደሚሆን በጥንቁላ ይነግራቸው ነበር። ከወላጆቼ የተወለዱት የመጀመሪያዎቹ ሦስቱ ሕፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደምገጥማቸው ከጠረቆሌላቸው በኋላ ሕፃናቱ ልክ ከቃልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ እያንዳንዳቸው እንደ ሞቱ ወላጆቼ በእምባና በመራራ ሐዘን ውስጥ ሆነው ሲያወሩ ይሰማ ነበር። ወላጆቼ ሶስቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና፣ ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለ ወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። ዳግመኛም የመሃግሉ የአቡነ ቀውስጦስ በዛፍ ላይ አድሮ ይመለክ የነበረውን ሰይጣን ከዛፉ ላይ እንዳስወጡትና ተፈጽመው እንዳጠፉት የሚናገር ተአምር ይህ ነው። እርሳቸው አርሲ ፈንታሌ ተራራ ላይ ሰሪቲ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያስቱና የሚያሰቃዩ 470300 አጋንንት በጸሎታቸው እሳት ከሰማይ አውርደው ያቃጠሏቸው ታላቅ ጻድቅ ናቸው። የታናሽ ወንድማቸው የአጼ ይኩኖ አምላክ ልጅ አጼ አምደ ጽዮን በክፎች ምክር የአባቱን ዕቁባት በማግባቱ አቡነ ቀውስጦስ እንደ መጥምቁ ዮሐንስ ሄደው ንጉሡን ስለ ገሰጹት፣ ንጉሡ በግዞት ወስዶ ጎናቸውን በጦር ወግቶ በሰማዕትነት የገደላቸው ሰማዕት ናቸው። አቡነ ቀውስጦስ በወግዳ ተቀምጠው ከሚጸልዩበት ከማጢ ዋሻ ወጥተው ወደ የይ ሄዱ። በዚያም የአካባቢውን ሰዎች በእሸ ዛፍ ስር ተቀምጠው እየበሉና እየጠጡ የአሕዛብን ዘፈን እየዘፈኑ ሰይጣናትን ሲያመልኳቸው አገኟቸው። እነርሱም እሳትን በእጃቸው እየዘገኑ ባፋቸው ይጎርሳሉ። እሳቱ ያላቃጠለን በአምላካችን በኮርኬ ኃይል ነው እያሉ እየዘፈኑ ለጣዖቱ ሲሰግዱና ብዙ በግና ፍየል እያረዱ የጣዖቱን አገልጋዮች ሲመግቡ አባታችን አይተው አዘኑ። አባታችንም እነዚያን ሰዎች የጣዖት አምልኮን ትተው እግዚአብሔርን እንዲያመልኩ ከነገሯቸው በኋላ ከዛፉ ላይ ወጥተው ጣዖቱን ቆርቄን አውርደው ሰባበሩት። የጣዖቱ መንበር ትልቁ ዛፍ ነበርና ጣዖቱም በጣዖታውያኑ በጠንቋዮች ፊት እንደ ትቢያ ሲሆን ከዛፉ ሥር መቶ አርባ ታላላቅ እባቦች ወጡ። አባታችንም በበትረ መስቀላቸው ራስ ራሳቸውን ቀጥቅጠው ገደሏቸው። አጋንንትም የአካባቢው ሰዎች መሠዋት ካላቀረቡላቸው በእነዚህ እባቦች ላይ እያደሩ ወደ የቤታቸው እየሄዱ ያስፈራሯቸው ነበር። ጣዖታውያኑና አጠንቋዮቹ በድንጋጤ ተቀምጠው ቆይተው ተነሱና አባታችን አቡነ ቀውስጦስን እሾህ ባለው የቀጋ በትር ደበደቧቸው። የአባታችንም ጀርባቸው ቆሰለ፣ ደማቸውም እንደ ውሃ በምድር ላይ ፈሰሰ። አባታችንንም የገደሉ መስሏቸው በዛፉ ስር ጥለዋቸው ሄዱ። የአካባቢው ሰዎች ሸሽተው ወደየቤታቸው ሄደው በራፋቸውን ዘግተው በፍርሃት ሳይተኙ አደሩ። በነጋም ጊዜ እነዚያን እባቦች አላገኟቸውም። ወደ ዛፉ ቢሄዱ አባታችን ቀውስጦስን ቆመው ሲጸልዩ፣ የእባቦቹንም በድኖች የሰማይ ወፎች ሲበሉት አገኟቸው። የአካባቢውም ገዢ የሞቱ መስሎት አብሮ ከሕዝቡ ጋር መጥቶ ነበርና አባታችንን፣ እነዚህን እባቦች በፍርሃት እናመልካቸው ኖረናል፣ የማይሞቱ ይመስለን ነበር። ነገር ግን አንተ ራስ ራሶቻቸውን ቀጥቅጠ ገደልካቸው እኔም ከሰራዊቴ ጋር በአምላክህ አመኛለሁ አላቸው። አባታችንም ወደ ጌታችን በጸለዩ ጊዜ ሕዝቡ ሁሉ እያዩ ቅዱስ ገብርኤል ከሰማይ ወርዶ በጣዖቱ ቆርቄ ላይ አድሮ የነበረውን ሰይጣን አንቆ ይዞ አስለፈለፈው። ሰይጣኑም የመላእክት አለቃ ገብርኤል ሆይ በይቅርባዩ አምላክ ማጸነህ አለው። ጊዜ ሳይደርስ አታጥፋኝ። ወደ ጥልቁ እንጦሮጦስ ሊሂድ ተወኝ። ይኸው ሰው ባለበት ስፍራ ከእንግዲህ አልደርስም እርሱ እስኪሞትልኝ ወደዚህ ዓለም አልመጣም በማለት ምሎ ተገዘተ። አባታችንም ዛፉን እንዲወድቅ አዘዘውና ወዲያው ወደቀና አምስት ጣዖታውያንንና አራት ጠንቋዮቹን ገደላቸው። ሕዝቡም ይህን ታምር አይተው በአቡነ ቀውስጦስ አምላክ አምነናል ብለው በመመስከር የእግዚአብሔርን ሕግ እንዲያስተምሯቸው ለመኗቸው። ገዢውም ወደ ቤቱ እንዲሄዱና አብረው እንዲያድሩ አባታችንን ሲለምናቸው እርሳቸውም ሄደህ መካን የሆነችውን ሚስትህንና ሆድመም የታመመውን አባትህን ይዘህና ሲሉ፣ ደንግጦ አባቴ ሆይ ይህን ማን ነገረህ? የዞረር ሰው የጸጋ ዘአብ ልጅ ተክለ ሃይማኖት ለፈጠጋር ሰዎች የሚሰብክላቸው ኢየሱስ አንተ ነህን? አላቸው። አባታችንም እኔስ በስሙ የማስተምርለት የኢየሱስ ባሪያ ነኝ በማለት ተገርፈው ለጅቦች ተጥለው ሳለ ስለ እርሱ መልአኩ እንደነገራቸው ነገሩት። በነጋታውም በሀገሩ የታመሙ ዘጠኝ መቶ ሕሙማንንና ደዌ የጠናባቸውን ሁሉ ሰብስበው አመጡላቸውና አባታችን የኪዳን መጽሐፍ ደግመው በጠበሉ ፈወሷቸው። የሀገሩ ገዢ አባትም መጥቶ ለአባታችን ታላቅ ምስጢርን ነገራቸው። ከዚህም በኋላ አቡነ ቀውስጦስ የሀገሩን ሰው ሁሉ ሰብስበው በስላሴ ማመንን ሲያስተምሯቸው የሀገሩ ገዢ አባቴ ሆይ ያስተማርከንን ሁሉ አምናለሁ፣ ነገር ግን የሙታንን መነሳት ውሸት ይመስለኛል ሲላቸው አባታችንም ወደ ጌታችን ከጸለዩ በኋላ የመኮንኑን እናትና እነዚያ ዛፉ ወድቆባቸው የገደላቸውን አምስት ጣዖታውያንንና አራት ጠንቋያዎች እንዲሁም ከተንባላት ወገን የሆኑ ብዙ ሙታን ተነሱ። የተንባላት ወገንም ነቢያቸውን እየረገሙ በአቡነ ቀውስጦስ አምላክ አምነናል ብለው መሰከሩ። ከሙታን መካከል የተነሱትም ለገዥውና ለሕዝቡ ሁሉ በሲኦል ስላለው እጅግ ጽኑ መከራ ከነገሯቸው በኋላ አባታችንን ድጋሚ ወደዚያ የስቃይ ቦታ እንዳይሄዱ ለመኗቸው። አባታችንም በስመ ሥላሴ አጠመቋቸውና አምላኬ በይቅርታው ብዛት ምሯችኋል እና ወደ እግዚአብሔር መንግሥት ሂዱ አሏቸው። እነርሱም ተመልሰው አንቀላፉ። ነፍሶቻቸውን በአባታችን ጸሎት ድኅነትን አገኘች። በመረጃ ምንጭ ገድለ አቡነ ቀውስጦስ ዘመሃግል ኢትሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳም ዓመተ ምህረት የአባቶቻችን የአቡነ ተክለ ሃይማኖትና የአቡነ ቀውስጦስ ረዴት በረከታቸው ይደርብን፣ በጸሎታቸው ይማረን፣ በቃል ኪዳናቸው ይጠብቀን። አሜን። የዋቄፈና እምነት መገለጫም ነው። ለዋቄፈታዎች ሃይማኖት ነው። የሃይማኖት መገለጫቸው ነው እና ለሌሎቹ ደግሞ የቱሪስት አትራክሽን እንትን ነው። ለሌላው ደግሞ እንደ ባህል ነው የሚመጣ ማለት ነው ፌስቲቫል እንደ ባህል አርጎ እንደ ባህል ፌስቲቫል አድርጎ ነው የሚመጣ እና ለሶስት ትላልቅ አላማዎች ነው ሰዎች እዚህ የሚመጡት። እንግዲህ ከላይ እንዳያችሁት ሬቻ ላይ የሚከበረው መንፈስ ነው ቅዱስ ግን አይደለም። ሬቻ ከክርስትና እምነት ፈጽሞ ተጻራሪና ጸረ ነፍስ ነው። የኤሬቻ ዛር ከመንፈስ ቅዱስ አይደለም። ለእግዚአብሔር እንጂ ለዛፍ አትንበርከክ። ለሚያልፍ ፖለቲካ የማያልፍ እግዚአብሔርን አናስቀይምም። በወደዳችኋት የአድባር ዛፍ ታፍራላችሁና እንዲል ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 29። እሬቻ ደብረ ዘይት ወይም ቢሾፍቱ ሆራ አርሰዲ ሐይቅ ዙሪያ፣ አርሰዲ የሚባለው መንፈስ እየተወደሰ አንዲት የአድባር ዛፍ ስር ይከበራል። እሬቻ የራሱ ካህናት አሉት፣ ተከታዮቹም የሚገብሩት ራሱን የቻለ ግብር አለ የአድባሯ ዛፍ ቅቤ ትቀባለች። ሐይቁ ውስጥ አለ ተብሎ ለሚገመተውም ቆሪጥም የስለት አረቂ ይጣልለታል። ደስ እንዲለውም ከብት እየታረደለት ደም ይጠጣል። ሞራ ገላጮች ትንቢት ይናገራሉ። አማኞችም ተንበርክከው ተረፈ መሥዋዕትን ይቋደሳሉ። ቪዲዮውንና ፎቶውን ይመልከቱ። ቪዲዮው ላይ ቁልጭ ብሎ እንደምትመለከቱት ኢሬቻ ሲደርስ አርሰዲ ለሚባለው መንፈስ የደም ግብር ይቀርብለታል። ደም ይጠጣል። የተረፈውን መስዋዕት ደግሞ ተከታዮቹ ይበሉታል። አርሰዲ የተባለው የእሬቻ መንፈስ ደም ከጠጣ በኋላ የእሬቻ ካህን የሆኑ ወገኖች ላይ አድሮ ያስጎራቸዋል። መንፈሱ አርሰዲም እኔ ሰው አይደለሁም መንፈስ ነኝ አልሞትም ወዘተ እያለ ይፎክራል። የዛር ፈረስ በመባል የሚታወቁት ካህናቱም ለታመመ ፈውስ ይሰጣሉ። እነዚህ የእሬቻ ካህናት እሬቻ ሲከበር ሆራ አርሰዲ ያለችው የአድባር ዛፍ ስር እየተገናኙ ድቤ ይመታላቸዋል። ሆራ ቀውጢ ትሆናለች። ያቺ ያድባር ዛፍ ቅቤ ትቀባለች ታቦት በሚለብሰው ግምጃ ታጌጣለች የሽቱ አይነት ይርከፈከፍላታል ወዘተ ወዘተ ማንም ሰው የፈለገውን ማምለክ ይችላል መብቱ ነው እጁን ወደሚያቃጥለው ወይም ወደ ቀዘቀዘው ውሃ የመክተት ነፃ ህሊና አለው መዘዙ ግን በኋላ ነው የዛሬ የሳቅ የነገ ለቅሶ ስትሆን ግን እሬቻ በሃይማኖት በተለይም በክርስትና አይን ሲታይ ምንድን ነው ክርስቲያን የሆነ ሁሉ እሬቻን ማክበር ይገባዋልን? መልሱን መጽሐፍ ቅዱስ በማያሻማ ሁኔታ እንዲህ ሲል ይነግረናል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 29 በወደዳችኋት የአድባር ዛፍ ታፍራላችሁና ይላል። እርግጥ ነው እሬቻ የምስጋና ቀን ነው። ግን የሚመሰገነው የሚከበረው ማን ነው? አርሰዲ የሚባል ደም የሚጠጣ ክርስቲያናዊ አምላክ ወይም ቅዱስ መንፈስ የለም። የእሬቻን ካህናት የሚያስጓራው ዛር ከክፉ እንጂ ከቅዱስ መንፈስ አይደለም። የክርስቶስን መገኛ ዛፍ ስር ወይም ሐይቅ ውስጥ አይደለም። የራሱ መመለኪያ ቦታ አለው። ሳር የሚበተንለት፣ ስለት የሚገባለት፣ ከብት ታርዶ ደም የሚረጭለት የሆራው ቆሪጥ እርኩስ መንፈስ እንጂ ቅዱስ መንፈስ አይደለም። ዛፍ ምን ስለሆነ ነው ቅቤ የሚቀባው? እንዴት ክርስቲያን ራሱ ተክሎ ላበቀላት ዛፍ ይሰግዳል? እንዴት እንደ አምላክ እየታየ ቅቤ ይቀባል? ለምን ህዝብ ይንበረከካል? ለምንስ ዛፍ ግምጃ ያለብሳል? እኛ ክርስቲያኖች በአምልኮ ልንሰግድለት ልንንበረከክለት የሚገባን አንድ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንጂ ዛፍ አይደለም። እዚህ በዓል ላይ መገኘትም ሆነ መታደም በክርስትና ዐይን ፈጽሞ የነፍስ ስብራትን የሚያመጣ አምልኮ ባዕድ ነው። ጮክ ብዬ ደግመዋለሁ። እሬቻን ያከበረ ክርስቲያን በፈጣሪው ፊት መጠየቁ አይቀርም። እሬቻ ላይ እግዚአብሔር አይከበርም። እርግጥ ነው ዛሬ ፖለቲካው ሃይማኖት ሆኗል። ብዙዎቹንም ፖለቲካ ከሃይማኖት በልጦባቸው እሬቻ አይነኬ፣ አይደፈሬ የፖለቲካዊ ሃይማኖት ሆኗል። ወገኔ መቼም ቢሆን የጅብ ራስ ከመሆን የአንበሳ ጭራ እንሁን። ፖለቲከኞች ተደስተውብን አምላካችን ከሚያዝንብን፣ መንጋው ጠልቶን አምላካችን አይፈርብን። ታቦትን እንጂ ጣዖትን አናንግስ። በነፃነት ስም በአምልኮ ባዕድ አሽክላ አንጠመድ። ወፍጨ ቤት ገብቶ ብናኝ ዱቄት ሳያገኘው የማይወጣ ሰው የለም። እንዲህ አይነት በዓላትም ላይ ተሳትፎ በመንፈሱ የማይወጋ አይኖርም። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው ነገሩ። ዛሬ በዓልን ያከበርን መስሎን ያደመቅነው የመንፈስ በዓል ነገ ስፒሪቹዋል ፓራሳይት ሆኖ ዕድሜ ዘመናችን ዋጋ የሚያስከፍለን እንዳንሆን ሞቀ ደመቀ በሚባል በይሉኝታ፣ ወይም በአድባራይነት የአምልኮ ባዕድ ሰባኪዎች የሆናችሁም ነገ በፈጣሪ ፊት ዋጋ ትከፍሉበት አላችሁ። የማይረባ የዘር ፖለቲካ ሰማይ ቤት ተከትሎ አይሄድም። ዛሬ የሰበካት ውሸት ነገ ሰማይ ቤት እሳት ሆና ትበላሃለች። ዛሬ ለዛፍ እንዲሰገድ ዛፍ ቅቤ እንዲቀባ ባደረግከው ሕዝብና ነፍስ ነገ ለፍርድ ትቀርባለህ። የመጨረሻው ዘመን ስለሆነ ሚሊዮኖች ይታማሉ፣ እርኩሰትም በተቀደሰችው ሀገር ይበዛል። ሌላው ቀርቶ ሌላው ቀርቶ መስቀል ይዞ የክርስቶስን ቀሚስ ለብሶ እሬቻ ክርስቲያናዊ ነው ብለው የሚሰብኩ ተረፈ ይሁዳዎች በየሚዲያው ይበዛሉ። የመጨረሻው ዘመን ላይ ነን። ትንቢቱ ይደርስ ዘንድ ግድ ነው። ግን አንተ እግዚአብሔርን እንጂ ዛፍን አታምልክ። ለቅዱስ መንፈስ እንጂ ለዛር አትገብር። ለክርስቶስ እንጂ ለአርሰዲ አትሸበር። እሬቻ ኦርቶዶክሳዊ ወይንም ኦሬንታዊ ነው የሚሉ ሚሉ በለዓሞችን አትስማ። ስለበዙና መንጋ ስለሆኑ የቁጥራቸውን ብዛት ያንተን አምላክ አያስፈራውም። አንተንም በቁጥር አነስክ ብሎ አይንቅህም። ብቻህን ብትቀር እንኳ ከእውነት ጋር ብቻህን ኑር፣ አሸናፊው አንተ ነህ። ግን ሁሌም እውነትን እውነት በል። እንኳን ለእሬቻ አደረሳችሁ መልካም እሬቻ ከማለታችን በፊት ደጋግመን ቃሉን እናስበው፣ ለማን አምልኮ በዓል አደረሳችሁ እያልን እንደሆን እያስተዋልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።